እራይድ የሚባለው በስተቀን ጸጉራቹ፣ ሰላም። ዛሬ ባበደ ቪዲዮ ተመልሰናል። ታበላኛለች። ኦኬ፣ ከእንደገና እንጀምራለን። ሰላም ባበደ ቪዲዮ ፋሚሊዎቼ፣ ዛሬ ያበደ ውሎ እና ይህን ሰዓት ያበደ እንደሆነ ማይቬሮ ላይ እንዳያችሁት። እና ጀስት በዚህኛው ወደ ኡበር ፓሴንጀር ተቀየረ። ሌላቸዋል ኡበር ራይድ የሚባለው በስተከል ግን ጀስት ፓሴንጀር ብንለ ሞር ኢዚ ነው። ገባችሁ? ኡበር ራይድ ማለት ታክሲ ኢትዮጵያ ውስጥ ፈረስ ራይድ እንደሚባሉት ኡበር ራይድ ጀምረናል። በገዛ መኪናችን ሰውን የጫንን የተሸማቀቅን ነው። ሙቀቱን ደግሞ አንችለውም። በዚህ ላይ እንደልባችን መሆን አልቻለም በገዛ መኪናችን ውስጥ ያ የሆነ ምንድን ነው? ይባ የጎፈሬ አንበሳ አንበሳ ነኝ ግን አጎፈሬ በቃ ጀስት አንበሳ ነኝ። አይ ነው አውቀዋለሁ። ጸጉር ይልቆ ያ አሁን ጸጉር ቆራጩ ላይ አያቀኝ ዝም ብሎ ሰላምና አሁን ሲገባው ዝም ብሎ በደማቁ ሰላም ይለኝና ከዛ በኋላ ኩምበር ላይ ከስቀምጥ በኋላ ምን ድንገት ላይ የሆነ ግማሽ ጸጉር ጋር ሲደርስ ትዝ ይችላሉ። ምክንያቱም ጸጉር ብዙ ስለሆነ ለመቁረጥ ስለሚያስቸግር በዛ ካስተዋወሰኝ ነው እንጂ እረስቸውን ጸጉር ቆራጩ ጋር አስቡት እንደዚህ ጺሜ ምናምን ነገር አድርጎ እና ፋሚሊዎቼ ጠፍተን የተመለስ ነው። 4000 ሰብስክራይበር አለፍ ነው አልፈን 4000 ሰብስክራይበር አሁን ጉዞ ወደ 5000 ነው። 5000 ስንገባ ሴሌብሬት እናደርጋለን። ከዛ ያ ጀስት ጊቫዌው የነሳ ጊቫዌይ ብዬ ነበረ። ለዛ እሱን ምን እናደርጋለን መሰላችሁ ፍትሃዊ እናደርጋለን ለሁሉም እንዲደርስ ጀስት ቀላል ቀላል ያሉ ጥያቄዎችን በመሰራቸው ቪዲዮዎች ላይ ጠይቃችሁና የሁለት መቶ ብር ካርድ የሁለት መቶ ብር ካርድ በአንድ ቪዲዮ ላይ ሜቢ ሶስት ሰው ወይም አራት ሰው የሁለት መቶ ብር ካርድ ሊያገኝ ይችላል ጥያቄውን የመለሰው ሰው ማለት ነው አንድ ሰው ከመለሰው ኢማጂን የ ብር ካርድ አገኛ ማለት ነው ለዛ እንደዛ እናደርጋለን። አምስት ሺህ ሰብስክራይብ ስንገባ እና ደግሞ ከልብ ነው ማመሰግነው ላይክ ሼር ሰብስክራይብ ስለምታደርጉልኝ። ካልጠይቃችሁ ገባችሁ፣ በቃ እራሳችሁ አስባችሁ የሆነ ቴንኪ በቃ ያምር። ቴንኪ ዩ የምለው ሌላ ምንም አይደለም። እና ይመቻችሁ። ላይክ ሼር ሰብስክራይብ ላይ አጋችሁልኝ። በጥቅላላ ይመቻችሁ።

እንጂ ይሄ ማን ያለን የቅደሙ ልጅ የገባው ልጅ እንዳይመስላችሁ ሌላ ታምራት ነው ማለት ነው እና ለምንድን ነው እየንጠርኩ የሚሄደው እሺ ብቻ ሳለኝ ነው የሚባለው ፀጉሬን ቆረጠኝ አይባልም ሳለኝ ለዛ ፀጉሬን ሳሎን ወጣው እና ደግሞ ላይ ከአንዳንድ ሰዎች አላችሁ ላላችሁ ፀጉሬ ዊግ ነው ዊግ ነው ኮፍያ ነው ይህ ኮፍያ ይመስላል ኖር ኖር ኖር ኮፍያ ቢሆን ስንት ሰዓት ሆነ መንቀሳቀስ ብጀምር ሰውየ የቀባኝ አልኮል አይደለም ሽቶ የቀባ የመጀመሪያ ሰው ቢኖር እሱ ነው። ምንም አላቃጠለኝም። ዝስ ሽታ ብቻ ነው ያለው። ከዛ ዛ ላይ ደሞ የኔ ሽቶ ተጨምሮ አስቦት። ኦኬ ሶ ስራ ለመጀመር ሰላሳ ኖ ሀያ ደቂቃ ነው ቀረ። ለዛ መሳችንን ምን እንበላለን? ሆድ ማይዝ ቀለል ያለ ነገር ሄደን እንበላለን። ዋው! ይሄ ሰውዬ መስኮቱን ከፍቶ ነው የሄደው። አይገርማችሁም?

አለባበስ የምናነግረው ባሳያችሁ ሯጭ ነው የምትለው በቂ መጀመሪያ የምንሄደው በዚህኛው መደዳ ጋር ነው። ረበናች የሆነ ኩኪ ነበር የሆነ ኩኪ ነበር። በኮምፕሊት ኩኪ ያ ኮምፕሌት ይላል። ይሄን እንበላለን አንደኛ ነገር ወሳኝ ይህን ካልበላችሁ ማለት ነው ትበልታችኋል። ኦ ለምን ይሄ ይሆን? ከለሮቹን ፈራችኋሉ፣ ታውቃላችሁ፣ ቢጫ ይሻለናል፣ ቢጫ ቢያንስ ይመሳሰላል። ምጣ አሁን ከዚህ ሮጠን ሮጠን ለምንወጣ ደስ ይለኛል፣ ምክንያቱም ብዙ ከቆየ እንጠሩ አይመጣም ነው

እዚህ ቤት ውስጥ የተጋገረ ቂጣ ማረም ምጣድ ላይ